ሰላም ጤና ይስትልን የአሻም ተከታታዮች እንደምናላችሁ። ለዛሬ ዕለተ ሐሙስ ግንቦት 14 ቀን 2017 ዓ ም ያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ ሳላፊ ሙሐመድ፣ ንጉስ አብዱ አብሬያቸው ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራል። የሚኒስትሮች ምክር ቤት ሁለት ረቂቅ አዋጆችን ለተወካዮች ምክር ቤት መራ። ኢሰመኮ የጤና ባለሙያዎች ጉዳይ በውይይት እንዲፈታ ጥረት ማድረጉን እንደሚቀጥል አስታወቀ። የአፍሪካ ሕብረትና የአውሮፓ ሕብረት ሰላምና ደህንነት ጨምሮ የጋራ ዘርፎች ላይ በትብብር እንደሚሰሩ ገለጸ። የሚኒስትሮች ምክር ቤት ሁለት ረቂቅ አዋጆችን ለተወካዮች ምክር ቤት መራ። የሚኒስትሮች ምክር ቤት በትላንትናው እለት ባካሄደው አርባ አምስተኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በዚህም ሁለት ረቂቅ አዋጆችን ለህዝብ እንደራሴዎች ምክር ቤት አስተላልፏል። ምክር ቤቱ በሀገራችን ባለፉት አመታት የግብርና ኤክስቴንሽን አገልግሎት በመንግስት ብቻ ሲሰጥ ቆይቷል ነው ያለው። እያደገ ከመጣው የዘርፉ ፍላጎት አንጻር መንግስታዊ ያልሆኑ ድርጅቶችን፣ የግል ዘርፉን፣ የህብረት ስራ ማህበራትንና የሙያ ማህበራትን ማሳተፍ የሚያስችል የአሰራር ስርዓት መዘርጋት ያስፈልጋል ሲል አስታውቋል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን አሻም ከጠቅላይ ሚኒስቴር ቢሮ ያገኘችው መረጃ ያመላክታል። ኢሰመኮ የጤና ባለሙያዎች ጉዳይ በውይይት እንዲፈታ ጥረት ማድረጉን እንደሚቀጥል አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በተለያዩ የሀገሪቱ ክፍሎች የጤና ባለሙያዎች በጤና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማ፣ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብቶች ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስቧል። ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው ኢሰመኮ በመንግስትና በጤና ባለሙያዎች በመወሰድ ላይ የሚገኙትን እርምጃዎች በመከታተል ላይ እንደሚገኝ ገልጿል። ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶችን ማካሄዱን ባወጣው መግለጫ ይፋ አድርጓል። ኮሚሽኑ በቁጥጥር ስር የዋሉ የጤና ባለሙያዎች አያያዝን አስመልክቶም ክትትል በማድረግ ላይ እንደሆነ አስታውቋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጤናው ዘርፍ የሚደረግ የስራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የጤና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኙበት ሁኔታ እንዲያመቻች ሲሉ ጠይቀዋል። የጤና ባለሙያዎችም የብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ ማቅረባቸው አሻም ከኮሚሽኑ መግለጫ መመልከት ችላለች። የአፍሪካ ህብረትና የአውሮፓ ህብረት ሰላምና ደህንነት ጨምሮ የጋራ ዘርፎች ላይ በትብብር እንደሚሰሩ ገለጹ። በቤልጅየም የተካሄደው ሶስተኛው የአፍሪካ ህብረትና አውሮፓ ህብረት የሚኒስትሮች ስብሰባ የተለያዩ ውሳኔዎችን በማሳለፍ ተጠናቋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ ከስብሰባው ጎን ለጎን ከአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደርሌን ጋር ተወያይተዋል። ከፍተኛ ባለስልጣናቱ በሚኒስትሮች ስብሰባ ውጤቶች ላይ መክረዋል። ሁለቱ አህጉራዊ ተቋማት ስትራቴጂካዊ አጋርነታቸው ለማጠናከር በባለብዙ ወገን ዲፕሎማሲ ሰላም፣ ደህንነት፣ መረጋጋት የአፍሪካ ህብረት መሪ የሰላም ማስከበር ተልእኮች ንግድና ዘላቂ መሰረተ ልማትን ጨምሮ የጋራ ፍላጎታቸው በመሆኑ መስኮች ያላቸው ትብብር ለማጠናከር ቁርጠኛ መሆናቸውን ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ የአፍሪካ ስትራቴጂካዊ መስኮች የመደገፍ ዓላማ ያለው የፋይናንስ ድጋፍ ማዕቀፍ ከአፍሪካ ልማት ግቦች ጋር በማጣጣም ተጨባጭ ውጤት እንዲያመጣ ማድረግ እንደሚገባ በስብሰባው አስረድተዋል። ለአስራአንድ ሚሊየን ህጻናት የኩፍኝ ከትባት ተሰጠ። በአንድ ሳምንት ውስጥ ለ11 ሚሊየን ህጻናት የኩፍኝ ከትባት መሰጠቱን የጤና ሚኒስቴር አስታወቀ። በሀገር አቀፍ ደረጃ ኩፍኝን ጨምሮ በየጊዜው የሚከሰቱ ወረርሽኞችን ለመከላከል የሚያስችል የተቀናጀ ክትባት ዘመቻ እየተካሄደ ይገኛል። በጤና ሚኒስቴር የእናቶች የህፃናትና ፍላ ወጣቶች መሪ ስራ አስፈጻሚ ዶክተር ማርያማዊት አስፋው በተጀመረው የክትባት ዘመቻ ጥሩ ውጤት እየታየበት መሆኑን ገልጸዋል። ለምግብ እጥረት የተጋለጡ ህፃናትን መለየት፣ ከተወለዱ ጀምሮ ምንም ክትባት ያልወሰዱ ህፃናትን፣ እንዲሁም በወሊድ ምክንያት የተጎዱ እናቶችን መለየት፣ የክትባት ክትትል ባለማድረግ ለህመም የተጋለጡ ህፃናትን የመለየት ስራ በዘመቻው እየተከናወነ መሆኑን ተናግረዋል። የክትባት ዘመቻው ከአዲስ አበባ ከተማ አስተዳደር እና ሶማሌ ክልል ውጭ በሀገር አቀፍ ደረጃ እየተሰጠ መሆኑን አንስተው ባለፈው አንድ ሳምንት ለ11 ሚሊዮን ህጻናት የክፉኝ ክትባት ተደራሽ መሆኑን አመላክተዋል። በአዲስ አበባና በሶማሌ ክልልም የክትባት ዘመቻው በቅርቡ እንደሚጀመር ገልጸው፣ ለ10 ቀናት በሚዘልቀው የክትባት ዘመቻ ከ9 ወር እስከ 5 ዓመት ዕድሜ ክልል ውስጥ ለሚገኙ 17.5 ሚሊዮን ህጻናት ተደራሽ ለማድረግ እየተሰራ ነው ብለዋል። ተመልካቾቻችን ለዛሬ ዕለት ሐሙስ ግንቦት 14 ቀን 2017 ዓ.ም ያዝንላችሁ የአሻም ሰባት ዜናዎቻችን በዚህ ተቋጭተዋል። እኔ የዕለቱ ተረኛ ሳላፊ ሙሐመድ ንጉስ አብዱ አብራችሁ ቆይታ አድርጌ ነበር። ቀሪ ፕሮግራሞቻችን እንዲሁም ደግሞ ያለፏችሁ ዜናዎቻችን ለመከታተል ሁሉም የማኅበራዊ ትስስር ገጾቻችን መከታተል እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን!